ይገልጽልን። ተመልካቾቻችን ሰብለ ወንጌል አሰፋ ነኝ፣ ከአዲስ አበባ ኢትዮጵያ፣ ለብርሃን ቴሌቪዥን ካናዳ ቶሮንቶ። በነገራችን ላይ መቀመጫውን ካናዳ ቶሮንቶ ያደረገው ብርሃን ቴሌቪዥን በተለያዩ የኢትዮጵያ አካባቢዎች ባሰማራቸው ሪፖርተሮቹ አማካኝነት የተለያዩ መረጃዎችን በየዕለቱ ወደ እናንተ ያደርሳል። ብርሃን ቴሌቪዥን በምን ይለያል ብትሉን ደግሞ ትክክለኛ ወቅታዊና ሚዛና የሆነ መረጃ ወደ እናንተ በማድረስ እንደሚለይ ልንገልጽላችሁ እንወዳለን። የተለያዩ መረጃዎችን በየጊዜው ለማግኘት ደግሞ የቻናሉ ቤተሰብ እንዲሆኑ ተጋብዘዋል። ላይክ ሼር እና ሰብስክራይብ በማድረግ ቤተሰብ እንዲሆኑ ሁሌም እንጠይቅዎታለን። ተመልካቾቻችን ሁሌም ወደ እናንተ የሚደርሱትን መረጃዎች ደግሞ በማድመጥ እናንተም ሀሳብ፣ አስተያየታችሁን ወደ እኛ እንድታደርሱም ተጋብዛችኋል። አሁን ወደ ዕለቱ ዋና ዋና መረጃዎች አልፋለሁ። የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ በሶስተኛው ግንባር ዶጎሎ ሆነው በቴሌቪዥን በሰጡት መግለጫ ዛሬና ነገ በሚሰሩ ኦፕሬሽኖች ከሚሴን፣ ባቲን፣ ጎንቦልቻን እና ሌሎች ከተሞችን እንቆጣጠራለን አሉ። በተጨማሪም ኦፕሬሽኑ ወደ ደሴ የሚቃረብበትን አቅጣጫ እንደሚዝም ጠቅላይ ሚኒስትሩ ተናግረዋል። አብዛኛው ከተሞች በዛሬና ነገ ኦፕሬሽኖች ይጸዳሉ ያሉት ዶክተር አብይ አህመድ ጠላት ፈርሷል፣ ተሸንፏል። አሁን የተበተነውን ኃይል መሰብሰብ የሰረቀውን ማስቀረት ትጥቅ ማስቀረት ተደራጅቶ እንዳይወጣ የማድረግ ስራዎች ናቸው የሚቀሩን። ለዚህ ስራ የህዝቡ ሚና ከፍተኛ ነው ብለዋል። ህዝቡ በተበተነ መንገድ የሚንቀሳቀሰውን ጠላት እየለቀመ ትጥቅ ማስፈታት አለበት። ሚሊሻው፣ ልዩ ኃይሉ በየሽጡ የሚጓዘውን የጠላት ኃይል እየለየ ትጥቅ እንዲያስፈታ ማስቀረትም አለበት ሲሉ ነው የገለጹት። ህዝቡ ግን የጠላት ኃይል ትጥቁንና የሰረቀውን የሚያስረክብ ከሆነ አብዛኛው ጨቅላ ሕፃናት ስለሆኑ እንዳይጎዱ በትክክል ይዞ መግቦ ተንከባክቦ እንዲያቆይም በሌላ በኩል ጠቅላይ ሚኒስትሩ ከዚህ ቀደም በተሰራ ኦፕሬሽን በምስራቅ እና ምዕራብ ግንባር ጋሽናን ጨምሮ አስፈላጊ ቦታዎች መያዛቸውን አስታውሰው ወደ ወልዲያ የማስፋት ስራ እየተሰራ ነው ሲሉ አስታውቀዋል። መሰለ እንዳለው እንገናኛለን። ኢትዮጵያ አትሸነፍ፣ ለማንም አትሸነፍ። ኢትዮጵያ ለነዚያ ለማንም አትሸነፍም ማለት አንተ ኢትዮጵያ ትሆን ማለት አይደለም ትሞታለ፣ ኢትዮጵያ ትሆናለ፣ ኢትዮጵያ ስለሆነ እኛ ሞተን ኢትዮጵያን አለን እንጂ ማንም ሰው ተነስቶ እቺን ሀገር እንቀልልባታለሁ ቢል አይቻልም። ለምን አልተማርንም ማውረስ፣ እኛ የምናውቀው ጀግንነት ስለሆነ አሁን የምንገኝበት ስፍራ ዶጎሎ ይባላል። ሶስተኛው ግንባራችን ነው። እንግዲህ እንደሚታወሰው በምስራቅ ባደረግነው ኦፕሬሽን አስፈላጊ የሚባሉ ቦታዎችን ይዘናል። በጋሸናም በጣም አስፈላጊ የሚባሉ ቦታዎች ጋሸናም ጨምሮ መቆጣጠር ተችሏል። በጋሸና ግንባር ያለውን ወደ ሰቆጣ ወደ ወልዲያ የማስፋት ስራ እየተሰራ ይገኛል። በዚህ በደጎሎ ግንባር የሚሰሩ ኢምፖርታንት ሰርጂካል የሆኑ ኦፕሬሽኖች አሉ ሸዋ የገባው ኃይል የዘረፈው ሀብት ይዞ እንዳይወጣ ትጥቅ ይዞ እንዳይወጣ ዩኒት ይዞ እንዳይወጣ የምንሰራቸው ቁልፍ ቁልፍ ስራዎች አሉ። እዚህ በሚታየው ቀጣታው ያለበት ምሽግ ወደዛ ነው። ዛሬና ነገ በሚሰሩ ኦፕሬሽኖች ከሚሴን፣ ባቲን፣ ኮምቦልቻን እና ሌሎች ከተማዎች እንቋጠራለን። ወደ ደሴም የሚቃረብበትን አቅጣጫ ይይዛል። አብዛኛው ከተሞቻችን ዛይና ነገር የምናደርገው ኦፕሬሽኖች የሚጸዱ ይሆናል። ከጠላት አንጻር እንግዲህ በቀደም እንዳነሳው ጠላት ፈርሷል፣ ተሸንፏል፣ ፈርሷል። አሁን የተበተነውን ኃይል መሰብሰብ፣ የሰረቀውን ማስቀረት፣ ትጥቅ ማስቀረት፣ ዩኒት ተደራጅቶ እንዳይወጣ ለማድረግ የሚሰሩ ስራዎች ናቸው የሚቀሩን። ለዚህ ስራ ደግሞ የህዝቡ ሚናጣን ከፍተኛ ነው። በተበተነ መንገድ የሚንቀሳቀሰውን ጠላት ህዝቡ እየለቀመ ትጥቅ ማስፈታት አለበት። ሚሊሻው፣ ልዩ ኃይሉ በየሸጡ የሚጓዘውን የጠላት ኃይል እየለየ ተበትኗል፣ ትጥቅ እያስፈታ ማስቀረት አለበት። በጠላት በኩል ወደ ኋላ ብንሄድ ይገሉናል፣ ወደፊት ደግሞ ፈራን ስለሚሉ፣ በተቻለ መጠን ህዝባችን ትጥቁን ካስረከበ፣ የሰረቀውን ካስረከበ፣ አብዛኛው ጨቅላ ህፃናት ስለሆኑ እንዳይጎዱ በትክክል ይዞ መከቦ ተንከባክቦ ማቆየት አለበት ኛ ማቆየት የጀግና ባህል ነው። የኢትዮጵያነት ባህል ነው። እሱም ማቆየት ያስፈልጋል። መስተዳድሩን በፍጥነት ከተሞች፣ ወረዳዎች የመገንባት ስራ የማደራጀት ስራ መስራት አለበት። አሁን በሶስተኛ ግንባር የምናካሄደውን ኦፕሬሽን በተሳካን ከጨረሰን በኋላ ቀጣይ ምዕራፍ ኢትዮጵያውያን በአንድነት ሆነው የገጠማቸውን ጠላት ከአቅሙ በላይ የሚያስፈራራ ቢፎክረውን ጠላት አስተካክሰው ከተሞቻቸውን ብዛቶቻቸውን የሚያጸዱበት ስራ እየተሰራው ቀጥሎ የሚኖረው ምዕራፍ ይህን ኦፕሬሽን ከጨረስም በኋላ የምናየው ይሆናል። ኢትዮጵያውያን አንድ ሆነዋል፣ በሀገር ውስጥም በውጭም ወታደራችን እጅግ የሚያስደንቅ ሞራልና ብቃት ነው እያሳየ ያለው። ጠላት ተፍረክርኳል፣ ተበትኗል፣ ሊቋቋመን አልቻለም። በሁሉም ግንባር አጋጉል በሆነ መንገድ ነው እየተመታ ያለው። ይህ ኃይል የዘረፈውን ትጥቅና ስንቅ ሀብት የሚያስቀርበትንና የሚበተንበትን ስራ ከሰራን ነገ ከነገ ወዲያ ተመልሶ እንደዚህ አይነት ጥፋት እንዳያካሄድ በቂ ትምህርት የሚያገኝበት ይሆናል። አሁን በደጎሎ ውይይታችን ጨርሰናል። በምን አቅጣጫ ምን እንደምንሰራም ተግባብተናል። እቅዳችን ሲጨረስን ዛሬ እና ነገ በምንሰራቸው ስትሮንግ እና ጠንካራ ኦፕሬሽኖች አካባቢውን አብዛኛው እናጸዳለን። ቀጣይ ይህን ምዕራፍ የጨረስን በኋላ ቀጣይ ኦፕሬሽን ከትክክለኛ ቦታ የምናነሳው መጀመሪያው አሁን በደጎሎ ግንባር ነው የምናካሄደው። የተሳካ ኦፕሬሽን በጋሸና በምስራቅ እና በዚህ ያለውን ሸዋ ያለውን በወሎ ያለውን የምናጸዳበት ስራ የተጀመረው ኦፕሬሽን ሁለት ሶስት ቀን ውስጥ ሰፋፊ ስራዎች የምንሰራ ይሆናል። እስካሁን የተሳካ ጉዞን ያደረግነው ይህ ስኬት ይቀጥላል። ለምን ኢትዮጵያዊነት አሸናፊነት ስለሆነ ኢትዮጵያዊነት አለመበገር ስለሆነ ኢትዮጵያዊነት ያቀድከው ያስብከውን በመስዋዕትነት ማቆየት መትከል ስለሆነ የጀመር ነው፣ የተቀደሰ ዓላማ ነው። ይህም እስኪሳካ ድረስ የሚቀጥል ይሆናል። የተገኘው ውጤት እጅግ አበርታች ነው። ለመላው ኢትዮጵያ ሕዝብ ከፍተኛ ምስጋና አለ። በሄንበት ቦታ ሁሉ ሕዝቡ እየቀለበ እየረዳ ተጎናጽፈን የተሳካ ኦፕሬሽን እንድናካሄድ አድርጎናል። እጅግ በተሳካ መንገድ ወለሶስ ቆምስ አጠናቀን ለሀገራችን ሕዝቦች ድል የምናመስርበት ጊዜ ከፊታችን አለ። ከዚያ በኋላ የምናካሄደው ኦፕሬሽን ራሱ የቻለ እቅድ የተዘጋጀለት ስለሆነ እሱን ጊዜው ሲደርስ የሚገለጥ ይሆናል። እስካሁን ለሆነ ነገር ሁሉ ለመላው ኢትዮጵያ ህዝብ ከፍተኛ ምስጋና እያቀረብኩ አንድነታችን የተጠበቀ ይሁን፣ አንድ እንሁን፣ እንደማመጥ አብረን እንቁም፣ አሉባልታ ወሬ ወጀብ እንዳይወስደን በጋራ መቆም ከቻል የማትደፈር የማትነካ ሀገር ለልጆቻችን ማስረከብ እንደምንችል አመላክ በምስራቅና በምዕራብ የተገኘው ድል በመሀል አገር እንደሚደገም ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። በምስራቅና በምዕራብ የተገኘው ድል በመሀል አገር እንደሚደገም ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ዛሬ ተናግረዋል። ጠቅላይ ሚኒስትሩ ይህንን የተናገሩት በሦስተኛው ቁልፍ ተግባር ተገኝተው ከሠራዊቱ ጋር በመከሩበት ጊዜ ነው። ከሰሞኑ በሚሰሩ ኦፕሬሽኖች በወራሪው አሸባሪ የተያዙ ተጨማሪ ከተሞች ነፃ እንደሚወጡ የገለጹ ሲሆን ለወረራ የገባው አሸባሪ ምንም ነገር ይዞ እንዳይወጣ ህዝቡ ተደራጅቶ ማስቀረት እንዳለበት ጥሪ አድርገዋል። ጠላት ፈርሷል፣ ተበታትኗል ያሉት ጠቅላይ ሚኒስትር ዶክተር አብይ አህመድ አሁን ጠላት ያለው አማራጭ የሰረቀውን አስረክቦ እጁን መስጠት ነው ብለዋል። የሰረቀውን አስረክበው እጁን ከሰጠ ምርኮኞቹን ተንከባክቦ መያዝ የጀግና ባህላችን ነው ብለዋል። ከአሸባሪ ህወሓት ነጻ በወጡ አካባቢዎች በአስቸኳይ መስተዳድሩን በቶሎ መልሶ ማቋቋም እንደሚገባ ጠቅላይ ሚኒስትር ዶክተር አብይ አህመድ አሳስበዋል። ኢትዮጵያውያን አንድ ሆነዋል፣ ወታደሩ በከፍተኛ ሞራል ላይ ነው ሲሉም የወገን ኃይል ያለበትን ገልጠዋል። ህዝቡ እስካሁን ላደረገው ተሳትፎ ምስጋና ያቀረቡ ሲሆን አንድነታችን የተጠበቀ ይሁን፣ የአሉባልታ ወሬ ወጀባ ይውሰደን፣ አንድ ሆነን የማትደፈር ሀገር ለልጆቻችን እናስረክብ ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ መልእክት አስተላልፈዋል። ጭ የሚኖሩ ኢትዮጵያውያን እና የኢትዮጵያ ወዳጆች የአንድ ሚሊየን ወደ አገር ቤት ዘመቻ ተሳታፊ እንዲሆኑ ጠቅላይ ሚኒስትር ዶክተር አብይ አህመድ ጥሪ አቀረቡ። የፌዴራል ጠቅላይ ሚኒስትር አብይ አህመድ በውጭ የሚኖሩ ኢትዮጵያውያን እና የኢትዮጵያ ወዳጆች የአንድ ሚሊየን ወደ አገር ቤት ዘመቻ ተሳታፊ እንዲሆኑ ጥሪያቸውን አቅርበዋል። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባስተላለፉት ጥሪ የአውሮፓውያኑን አዲስ ዓመት በኢትዮጵያ ለማክበር ይፋ የሆነውን አንድ ሚሊዮን ዳያስፖራ ኢትዮጵያንና የኢትዮጵያ ወዳጆች ወደ አገር ቤት እንዲገቡ የማድረግ ጥሪን እንዲቀበሉ ጠይቀዋል። በአማራ ክልል የወደሙ ሀብቶችን ለመተካትና የተፈናቀሉ ወገኖችን መልሶ ለማቋቋም ድጋፍ ማሰባሰቢያ የመልእክት ቁጥር ይፋ ሆነ። በአማራ ክልል በህዝብ ተወካዮች ምክር ቤት በአሸባሪነት በተፈረጀው የህወሀት ቡድን የወደሙ ሀብቶችን ለመተካትና የተፈናቀሉ ወገኖችን መልሶ ለማቋቋም ድጋፍ የሚደረግበት 9595 ቴሌ መልእክት ገንዘብ መሰባሰቢያ ይፋ ማድረጉን የአማራ ብሔራዊ ክልላዊ መንግስት አስታወቀ። ስለሆነም ለወገን ደራሽ ወገን በመሆኑ 9595 ላይ የሚፈልጉትንና የቻሉትን የብር መጠን በመላክ ለወገኑ ይድረሱ ሲል የክልሉ መንግስት ጥሪ አቅርቧል። ኢድናሙን በሚገኘው የአቶ ተክለ ብርሃን አምባየ ቢሮ ውስጥ ከቤተ መንግስት የጠፉ ቅርሶች፣ የመገናኛ ሬዲዮችና የጦር መሳሪያዎች ተገኙ። በኢድናሙን በሚገኘው የአቶ ተክለ ብርሃን አምባያ ቢሮ ውስጥ የቀዳማዊ ኃይለ ስላሴ ስም የተጻፈባቸው ከብር የተሰሩ በቤተ መንግስት የጠፉ ቅርሶች ፖሊስ ባደረገው ብርበራ ተገኙ። በብርበራው ከቤተ መንግስት ከተሰረቁት ቅርሶች ጋርም የመገናኛ ሬዲዮና የጦር መሳሪያዎችም ተይዘዋል። በአዲስ አበባ ከተማ በሽብርተኛው ህወሀት ጋር ግንኙነት ያላቸውና እና ሌሎች ህገ ወጦችን በህግ ቁጥጥር ስር ለመዋል እየተወሰደ ባለው እርምጃ አሁንም በርካታ ህገ ወጥ መሳሪያዎችና የተለያዩ ሰነዶች በፖሊስ እየተያዙ ነው። የኢትዮጵያ አየር መንገድ የአመቱ የቢዝነስ ተጓዦች የአፍሪካ ምርጥ በመሆን አሸነፈ። የኢትዮጵያ አየር መንገድ የ2021 የቢዝነስ ተጓዦች ምርጥ የአፍሪካ አየር መንገድ ሽልማት አሸናፊ ሆነ። በአፍሪካ ግዙፍ የአቪዬሽን ኢንዱስትሪ የሆነው የኢትዮጵያ አየር መንገድ በዓለም አቀፍ ደረጃ ታዋቂ በሆነው ቢዝነስ ትራቭልስ መጽሔት የሚያዘጋጀውን ሽልማት የዚህ ዓመት ሽልማት የአራት ወራት የደንበኞች ምልከታ የሸፈነ በመሆኑ ከቀደሙት ሽልማቶች ይበልጥ ሰፊ ልምዶች የተንጸባረቁበት መሆኑን አየር መንገዱ አስታውቋል። በዚህ ዓመት በንግድ ተጓዦች የተሰጡ ድምፆች የአየር መንገዱን የተግባቡትና የኮሮና ወረርሽኝን የጥንቃቄ እርምጃዎች ውጤታማነት ታሳቢ ያደረገ መሆኑ ተገልጿል። በተጨማሪም በተሳፋሪዎች አያያዝ እና በሚጣልበት እምነት እንዲሁም የትኬት ለውጦችን በማድረግ ረገድ የሚኖረው ተባባሪነት የወረርሽኙን ጊዜ ታሳቢ ያደረጉ ጥያቄዎችን በሽልማት መስፈርትነት ያካተተበት ነበር። ጥያቄዎቹ ተጓዦች ከኮሮና ቫይረስ ወረርሽኝ ቀውስ በፊትና በተለያዩ ጊዜያት ያካበቱትን ሰፊ ልምድ እንዲያንጸባርቁ ያስቻለ ነው ተብሏል። የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ ተወልደ ገብረ ማርያም ሽልማቱን አስመልክተው እንዳሉት ይህ የላቀ ሽልማት የአየር መንገዱ የደንበኞች እርካታ ነጸብራቅ ነው። ሽልማቱ አየር መንገዱ በሁሉም ቦታ የላቀ የደንበኞች አገልግሎት ለማድረስ የሚያደርገውን ጥረት ስኬት የሚያሳይ በመሆኑ የሚያስደስት ነው ብለዋል። ተወልደ አክለውም ሽልማቱ በየዕለቱ የደንበኞችን እርካታ ደህንነትና ምቾትን ለማረጋገጥ ከ17 ሺህ የሚበልጡ የሥራ ባልደረቦቻችን ያደረጉትን የላቀ ጥረትና እንክብካቤ የሚያሳይ ነው ማለታቸውን ኢዜአ ዘግቧል። የኢትዮጵያ አየር መንገድ የኮቪድ-19 ወረሽኝ የዓለም ጤና ስጋት ሆኖ በተከሰተበት ወቅት ጭምር ለደንበኞች የሚሰጠውን የበረራ አገልግሎት ዓለም አቆሙ የሚታወቅ ነው። በቀሰቀሰው ጦርነት ኢትዮጵያውያን ችግር ላይ መውደቃቸውን ለፕሬዚዳንት ጆ ባይደን አስረድቻለሁ። ኦባላ ኦባላ ህወሓት በቀሰቀሰው ጦርነት ኢትዮጵያውያን ችግር ላይ መውደቃቸውን ለአሜሪካው ፕሬዚዳንት ጆ ባይደን ማስረዳቱን ትውልደ ኢትዮጵያዊ ኦባላ ኦባላ ገለጸ። በአሜሪካዋ ሚኒሶታ ግዛት የኦስቲን ከተማ የምክር ቤት አባል የሆነው ኦባላ ወደ አሜሪካ የተሰደደው ህወሓት በጋምቤላ ህዝብ ላይ ሲያደርስ ከነበረው የዘር ፍጅት አምልጦ መሆኑን ለፕሬዚዳንቱ መግለጹን አስታውቋል። ይህ የሽብር ቡድን በጋምቤላ ህዝብ ላይ ብቻ ሳይሆን ኢትዮጵያን ባስተዳደረባቸው 27 ዓመታት በኢትዮጵያ ላይ ያለውን ከፍተኛ በደል ሲያደርስ መቆየቱንም እንዳስረዳቸው ነው በማህበራዊ ትስስር ገጹ የጠቆመው። ከስልጣን ከተወገደ በኋላም ኢትዮጵያ ላይ ጦርነት መክፈቱን እና ኢትዮጵያውያንን ለእንግልት መዳረጉን ገልጾ አሜሪካ ለዚህ የሽብር ቡድን ድጋፍ እንዳታደርግ ለፕሬዚዳንቱ ጥሪ ማቅረቡን ገልጿል። ፕሬዚዳንቱ በሰሙት ታሪክ ማዘናቸውንና እንደዚህ አይነቱ ክስተት መቼም መደገም እንደሌለበት መናገራቸውን የገለጸው በስልጣን ላይ ያለ የአንድ አሜሪካ መሪ በዚህ መልኩ የህዝብን ችግር ፊት ለፊት ሲሰማ ለመጀመሪያ ጊዜ ነው ያሉት ኦባላ፣ በቅርቡ ኳይታውስ ውስጥ ተገኝቶ የበለጠ ስለ ጉዳዩ የሚያስረዳበት ሁኔታ ለማመቻቸት ስራ እየሰራ መሆኑን አስታውቋል። ነፃ የወጣው ሸዋሮቢት ከተማ የኤሌክትሪክ አገልግሎት አገኘ። በአሸባሪው ወራሪው ህወሓት ምክንያት ኤሌክትሪክ ተቋርጦባቸው የቆዩ ከተሞችን መልሶ ለማገናኘት እየተደረገ ባለው ከፍተኛ ርብርብ ከትላንትና እለት ነፃ በሆነው የተገለጸው የሸዋሮቢት ከተማ የኤሌክትሪክ አገልግሎት አግኝቷል። በተጨማሪም በደብረ ሲና አካባቢ ያሉ የአርማኒያ፣ አስፋቸው እና ጭራሜዳ የተባሉ የገጠር ከተሞች በዛሬ እለት የኤሌክትሪክ ኃይል እንዲያገኙ እየተደረገ መሆኑን የደብረ ብርሃን ዲስትሪክት ዳይሬክተር አቶ ምጌታ ደሳለኝ ገልጸዋል። አቶ ሙልጌታ አያይዘውም የደብረ ሲና ና ሌሎች ኤሌክትሪክ የተቋረጠባቸው ከተሞች ኃይል ለማግኘት እየተሰራ መሆኑን መናገራቸውም የኢትዮጵያ ኤሌክትሪክ አገልግሎት የተገኘው መረጃ ያመለክታል። አድማጮቻችን ለብርሃን ቴሌቪዥን ሰብሎ ወንጌል አሰፋ ነበሩ፣ ከአዲስ አበባ እነዚህን ዕለታዊ ዜናዎች ያደረስኳችሁ። እንግዲህ ቻናላችንን ሰብስክራይብ፣ ላይክ እና ሼር በማድረግ ቤተሰብ ብትሆኑን ደግሞ በርካታ አዳዲስ መረጃዎችን ታገኛላችሁ። መልካም ጊዜ።